ያገባሁት በ19 ዓመቴ ነው። ያኔ የሰራሁት ስህተት ሁልጊዜም ይቆጨኛል። የባለቤተሰቦች በቃ አይወዱኝ። በጣም ነው የሚያስጣለው። በጣም ሰድበኛለች። ባለቤቴ ከእናቱ መለየት አይፈልግም። እስከ ሌሊት 8 ሰዓት እሷ ጋር አምሽቶ ነው የሚገባው። አለች ማለት ነው። ቤታቸው ምንድን ነው? ቤተክርስቲያን ነው? መስጅድ ነው? ክለብ ነው? ማለት እስከ 8 ሰዓት ድረስ ሚስትን አስትቶ የሚያስጌድ ነገር ምንድን ነው? ተደብቄ ሳይ የሆነ አምልኮ አላቸው። እነሱስ ቢሆን እየተረገሙ ምናምን ያለ። ሀይ፣ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ኢንተርቪው ምናምን ልናደርግ አደለም የመጣ ነው። ታውቃላችሁ የተለያዩ ስቶሪ ታይሞች እንሰራለሁ። ሰው ይህንን ሰፋ ባለመልኩ ወደ እናንተ በጣም ብዙ አይነት ታሪኮች ነው አዘጋጅቼላችሁ የመጣሁት። እንግዲህ ተራ በተራ ወደ እናንተ ነው የማደርሰው። በጣም ብዙ ታሪኮች እናነሳለን፣ እናንተም ትሰማላችሁ፣ እኔ የምናገራለሁ። ስለዚህ የተሰማችሁን ነገር ሀሳብ፣ ሴቶቻችሁን ለባለ ታሪኮቻችን ታዲያ፣ ለእኔ አደለም። ይሄ ሁሉ ታሪክ የኔ አደለም። ለባለ ታሪኮቻችን ሀሳብ፣ ሴቶቻችሁን ትሰጣላችሁ። ስለዚህ ሰው የሚያልፍበት ነገር በጣም ብዙ ነው እና ከነዛ ውስጥ እየመዘዝን እየመዘዝን ነው ወደ እናንተ ማድረስ የተለያዩ ታሪኮችን ። ስለዚህ እናንተ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። ሀሳብ አሴቶቻችሁን ደግሞ ሰምታችሁ ታዲያ ሳሰማ አለም ሰምታችሁ መጨረሻ ላይ ኮሜንታችሁን ማስቀመጥ ትችላላችሁ። እንዲተላለፍላችሁ የምትፈልጉት ታሪክ ለእኔ መንገር የምትፈልጉት እንዲቀርብላችሁ መመከር ደግሞ የምትፈልጉበት ታሪክ ካለ ደግሞ ከታች ባስቀመጥኩ ስልክ ቁጥር ቴሌግራም ላይ መላክ ትችላላችሁ። ስለዚህ የተለያዩ ስቶሪ ታይሞችን እስከ ፍጻሜ ድረስ ተከታተሉ። ታውቃላችሁ እኔ ሰላም ነኝ፣ አብሯችን ቆዩ ማለት ነው። ስለዚህ ታሪካችን እናልፋለን። ሶ ዛሬ የምናነሳው ታሪክ አንዲት የ19 ዓመት ነች፣ ምን አይነት ላይፍ ስታይል እንዳሳለፈች ነው እና ይህንን ታሪክ ነግራችኋለሁ። እናንተ በእሷ ቦታ ብትሆኑ ምን አይነት ነገር ታደርጉ ነበር የሚለውን እስኪ ልንገራችሁ። ሀይ፣ ሰላም፣ እንዴት ነሽ? ስሜን ሳትጠቅሺ ታሪኬን ሼር አድርጊልኝ። ያገባሁት በ19 ዓመቴ ነው እና ያኔ የሰራሁት ስህተት ሁል ጊዜም ይቆጨኛል። ምክንያቱም ደግሞ ፋሚሊ እንዳታገቢ እባክሽ እያለ እየለመኔን ያገባሁት አለሽ ማለት ነው። 19 ዓመት እንግዲህ እኛ እኛ በእኛ ደረጃ ወይ ደግሞ ብዙ ጊዜ ከተማ ውስጥ ያለን ሰዎች ስሮክ ክፍል እናገባደር ፍሬሽማን ዩኒቨርሲቲ የምንገባበት ሰዓት ነው፣ ወይ ደግሞ በገጠሩ ክልል ደግሞ 19 ዓመት ማለት በቃ በጣም ተለቀች፣ ድሮ ነበር ማግባት የነበረባት፣ ምናምን የሚባልበት እድሜ ነው። እና እችታችን ደግሞ 19 ዓመቷ ወደ ትዳር ገብታለሽ ማለት ነው። ያገባሁት አለች በሰዓቱ አንድ ኤክስ ቦይ ፍሬንድ ነበረኝና እሱን ለማናደድ ብዬ እንደ ቀልድ የጀመርኩት ነገር ነው ሳላስበው ወደ ትዳር እንድመራ ያደረገኝ። በሰዓቱ ምንም አልመሰለኝም ነበርና እሱን ያናደድኩት መስሎኝ ነው ወደ ትዳር በ19 አመቴ የገባሁት፣ አለች። አንዳንዴ እንደውም ከዚህ በፊት ይህን ታሪክ ሰርቼው ነበርና ምናልባት ቲክቶክ ላይ ካያችሁት ሰው አናድዳለሁ ብላችሁ ኤክስ ቦይፍሬንድን፣ ኤክስ ገርልፍሬንድን አናድዳለሁ፣ አበሽቃለሁ ምናምናም እያላችሁ የምሰሯቸው ስህተቶች መጨረሻ ላይ እነዛን ሰዎች ሳይሆን እነዛ ሰዎች ኦልሬዲ ሙቮን አድርገዋል ወይ ደግሞ ልታገባ ነው ወይ ደግሞ የሰርግሽ ዕለት የሚለውን ሙዚቃ እየሰሙ ህይወታቸውን ይቀጥላሉ። እናንተ ናችሁ አትሰም ፖይንት የምትጎዱት። በተለይ እንደውም ሴቶች ሙቦን ለማድረግ በጣም ይከብደናል። ወንዶች ምናልባት ያው ህመማቸውን ምናምን ስለሚደብቁ ነው እንጂ ሴቶች ሙቦን ለማድረግ በጣም ነው የሚከብደን። እና እሷ ደግሞ እህታችን ብድቃለች፣ እና አገባሽ ማለት ነው። ተከራይተን አንድ ወይም ደግሞ ሁለት ወራት ያክል ኖረን፣ እና እሱ ለእናቱ አንድ ልጅ ስለሆነ በሰዓቱ በቃ ቤት ተሰጠን፣ እና ገባን ማለት የገቡበት አብረው ይኖሩበት ተብሎ የተሰጣቸው ግቢ የእሱ ቤተሰቦች ግቢ ነው ማንጁ ከዛ አንድና ሁለት ዓመት ያክል በጣም በሰላም ኖርን። ከዛ በኋላ ነበረ ከእናቱ ጋራ ትንሽ መግባባት ያውቃትን አለችኝ ማለት ነው። ሰው ምንድነው ብዙ ጊዜ እኔ ታሪክ ሰማ ኦር ደሞ እንዴት ነው ብዙ ጊዜ መጥተው ኢንቦክስ ላይ ሲነግሩኝ ኦር ደሞ ያንን ታሪክ ሳስተላልፍ ቲክቶክ ላይ ማንም ሰው ቢቻል ማንም ሰው እየባሉን ቤተሰብ ሊሆን ይችላል፣ የሚስቱን ቤተሰብ ቤት ሊሆን ይችላል ብቻ ኤኒ ፋር ፍሮም ቤተሰብ ርቃችሁ ለመኖር ሞክሩ። ምክንያቱም አንዳችሁ ቤተሰብ ቤት ግቢ ውስጥ መኖር ከጀመራችሁ ላይክ ጥሩ አይደለም። እኔ ብቻ ሳልሆን በጣም ብዙ ሰው ነው ኮመንት ላይ እንትን የሚለው የሚናገረው ና መግባባት ሲያቅተን ወደ ዱባይ ሀገር ሄድኩኝና ስምንት ወር ያክል ሰርቼ የመጣ ኋለች ማለት ነው። ከዛ በኋላ ስመጣ እናቱ ከእናቱ ቤት እንደምንወጣ ቃል ገብቶልኝ ነበረ። ሰዎች ልጅ ገና በ19 ዓመቷ ወደ ትዳር ገባች። ከዛ በኋላ አብሮ መኖር ጀምሩ። ከዛ እሷ እሱ ሳይሆን እንደ አባውራት ኬር ያረጋ የነበረው ሳይሆን እሷ ናት። በቃ ይሄ ነገር ነገሮች እንዲስተካከሉ ወደ አረብ ሀገር የተወሰነ ያክል ሄጄ ሰርቼ ከዛ ቤትወተን የራሳችንን ኑሮ መጀመር አለብን ብላ አሰበች። ከዛ በኋላ ሄደች ማለት ነው። ቃል ገብቶልኝ ነበረ። ከዛ በኋላ እንደመጣው ግን አረገዝኩኝ። በጣም ሰድበኛለች። መጥፎ የሚባሉ ነገሮችን ትናገረኛለች። ያንን የምታደርገው ማናት የባል እናት ማለት ነው። ከዛ ለባሌ ስነግረው ሄዶ ይናገራታል። ና ን ኔክስት ደይ ደግሞ እየባሰ እየባሰ እየባሰ ይመጣል ማለት ነው። ከዛ ባለቤቴ ከእናቱ መለየት አይፈልግም። እስከ ሌሊት ስምንት ሰዓት እሷ ጋር አምሽቶ ነው የሚገባው አለሽ ማለት ነው። እች ሴት ኮንፈርት አልሰጣትም ኑሮም ኮንፈርት አልሰጣትም። እዛም ሄዳ መታ። ከዛ በኋላ ለመውጣት በምትሞክርበት ሰዓት ደግሞ ከባላቸው ከባላ ቤተሰብ ግቢ ለወታይ ራሳቸውን ኑሮ ለመኖር ስትሞክር ያው በአጋጣሚ ታረግስና፣ ከዛ በኋላ ደግሞ የባሏ ቤተሰብ በጣም እንደምትሰሙት የስድብ የማንጓጣት፣ የተለያዩ የተለያዩ ነገሮች ይነግሯታል ብለው ይሰድቧታል። ከዛ እሱ ደግሞ ለሱ ይሄን ነገር አደረጉኝ፣ ፕሊስ፣ ሰደቡኝ፣ እንደዚህ ያደረጉኝ ስትል ላይ እሱ ደግሞ ብድግ ይልና ቤተሰቦቹን ይናገራል። ከዛ እስከ ሌሊት ስምንት ሰዓት ያክል አምሽቶ ነው የሚገባ ብያቸዋለኝ። እና እስከ ሌሊት ስምንት ሰዓት ድረስ አንድ ባለትዳር ሰው ቤቱን ትቶ ሚስቱን ትቶ ቤተሰቦቹ ቤት የሚያስመሸው ነገር ምንድን ነው? ይህን ታሪክ ሲነገር የሚያሰብኩ ነበር። ቤታቸው ምንድን ነው ቤተ ክርስቲያን ነው መስጅድ ነው ክለብ ነው ማለት እስከ ስምንት ሰዓት ድረስ ሚስትን አስትቶ የሚያስኬድ ነገር ምንድን ነው ብዬ ስነግር አይ ሚን ሳስብ በውስጤ ዘር ኢዝ ሰምቲንግ ቢሃይንድ ዲስ ወርድስ ብዬ ማሰብ ጀመርኩኝ እንገስዋት ምን እንደተፈጠረ ማለት ነው ተደብቄ ሳይ እንዳልኳችሁ ሌሊት ስምንት ሰዓት ስለሆነ እስከ ሌሊት ስምንት ሰዓት ስለሆነ የሚቆየው ተደብቄ ሳይ የሆነ አምልኮ አላቸው ለምን ብዬ ጠየኩት፣ ማለት ነው ለምን ብዬ ስጠይቀው ስለሚያመኝ ነው አለኝና፣ በጣም ጠላሁታለች ማለት ነው። ሶህን መጥላት ብቻ ሳይሆን ያስፈራ ላይ ወደ እንትኑ ይሄ ወደ ጥንቆላ መንፈስ ማምለክ ምናምን ምናምን አይነት ባይ ውስጥ ነው ቤተሰቦቹ፣ ለካ ከእሷ ተደብቀው ሲያደርጉ የነበሩት ምክንያቱም፣ ባልየው ከቤተሰቦቹ ጋር ከእሷ ተደብቀ ያደረገ የነበረው የተለያየ የአምልኮ ስርዓት ነበረ ማለት ነው። አሁን ላይ በጣም ፈርቼ ልጄ እናቴ ጋር አደረኩኝና ስራ ጀመርኩኝ፣ ልጄን ለማራቅ ስል ማለት ነው። እና አሁን ላይ ውጭ ሄጄ መስራት አለብኝ ብዬ አምናለሁኝ። እና ልሄድ ነው ወደ ውጭ ሀገር ተመልሼ፣ ምናልባትም ደግሞ አረብ ሀገር ሊሆን ይችላል። ምክንያቱም ቅድም እንዳልኳችሁ ለስምንት ወራት ያክል አረብ ሀገር ቆይታ ነው የመጣችው ለስራ ማለት ነው። ከዛ ያው በመሃል ነው እርግዝና የተፈጠረው እና እንደማልመለስ ውስጤ ያውቃል፣ ግን በጣም ይከፋኛል። ነገ እንዳይቆጨኝ ደግሞ በጣም እፈራለሁ። ይሄን የሚሰራውትን ስህተት ምናልባት ለልጄ ለእናቴ ሰጥቼ መሄዴ ኦር ደግሞ ልጄ ለሱ ሰጥቼ መሄዴ ነገ ኢፍ ሶምቲንግ ሃፕንስ በጣም ነው ማዝ ነው። ለስራ ብዬ ለመለወጥ ብዬ በጣም ነው ማዝ ነው እና ልጄ ደግሞ አስረኛ ወሩን ይዟል እና ምን ላድርግ እና ግራ ገባኝ። እና ያው ሳትፈርዱብኝ አማክሩኝ ነው የሚለው ብዙ ጊዜ አንድን ሰው እናቋለ ምን እንላል ምን እንላለን ይባላል፣ ግን በጣም ከባድ ነው። ላይክ እንደሰማችሁት ቤተሰቡ የባዕድ አምልኮ ያመልካል። እሱን ማታቀም፣ ከዛ ደግሞ ቤተሰቦቹ ማምለካቸው ብቻ ሳይሆን እሱም ኢንቮልቭ ያደርጋል እዛ ነገር ውስጥ ማለት ነው። እና በጣም ከባድ ነው። ፕላስ ደግሞ በጣም ብዙ ሴቶች በኢንቦክስም በምንም በምንም በቃ እዬዬ ብሎ የሚያለቅሱት እኔ አይወዱኝ ባለቤተሰቦች፣ በቃ አይወዱኝ። በጣም ነው የሚያስጣለው፣ በጣም ከባድ ነው። ይሰድጉኛል፣ ያንጓጥጡኛል፣ እንደዚህ ነው፣ እንደዛ ነው ምናምን ብለው ይነግሩኛል። እና በተቻላችሁ መጠን በተቻላችሁ መጠን ብዙም ሰዎች ከሚሰራቸው ቪዲዮዎች አንጻር ሰዎች የሚሰጡትን ኮመንቶች ነው የምነግራችሁ። በተቻላችሁ መጠን ተናፍቃችሁ ተፈልጋችሁ የምትኖሩበት አካባቢ ኖሩ። ወይ ከዛም ከባል ቤተሰብ ሊሆን ይችላል ከሚስም ቤተሰብ። ብዙ ጊዜ እንደዚህ የባል ቤተሰብ እንደዚህ ነው ምናምን ሲባል በውስጥ ኢንቦክስ መጡና ምን እነሱስ ቢሆን የተረገሙ ምናምን ያለኝ ሰው ሁላ አንድ ሰው ብቻ አንዱ ለስለስ ሰው ሰው የሚስትስ ቤተሰብ ቀላል መሰለች እንደ ተረገሙ ምናምን። በቃ ጭራሽ እኛንም በኢኮኖሚ ነው ሁላ ሊለኩን የሚፈልጉት የልጅ ልጃቸውን ባል በኢኮኖሚ ነው ሊለኩ የሚፈልጉት። በቃ እንደውም ምን ሲባል ሰማሁኝ ቲክቶክ ላይ ሲታረቡ ማለት ነው፣ እንደውም ደህና ገቢ ከሌለ ለስላሳ ከፋችና እጅ አስታጣቢ ነው የሚያደርጉ፣ የቤተሰብ ፕሮግራም ላይ ምናምን ነገር ብለው እየቀለዱ አየሁኝ ቲክቶክ ላይ። እና አትሰም ፖይንት ኑሯችሁንም ገቢያችሁንም ጸባችሁንም ደስታችሁንም መውደቃችሁንም ሰክሰሳችሁንም ሁሉንም ነገር ትዳር ሲባል ተደብቃችሁ ኦር ደግሞ ለብቻችሁ የምትኖሩት አይነት ኑሮ ስለሆነ ብትችሉ ከሁሉም ጋር በሰላም ኑሮ ስለሚል ከዛም ከዚህም አድርጋችሁ ተለይታችሁ ለብቻችሁ ራቅ ያለ አካባቢ ለመኖር ሞክሩ፣ እንዳልኳችሁ ነው። ሴት በ19 ዓመቷ ምናልባት ይሄ ኢንስደንት ከ19 ዓመቷ እስከ 21 ግፋ ቢል እስከ 22 ዓመት ማለት ነው። ያ ማለት ምናልባት ዩኒቨርሲቲ ገብቶ ሰው የሆነ ያህል ኮርስ ወስዶ፣ የ3 ዓመት የ4 ዓመት ኮርስ ወስዶ የሚወጣበትን እሷ በግሏ በላይፏ ይህንን የመሰለ ኮርስ ይዛ ወጥታለች ማለት ነው። ሰው ለባለታሪካችን ምን ትመክራላችሁ? ምናልባት በዚህ ሰዓት እንዳልኳችሁ ወደ ሪሌሽንሽፕ መግባት ወደ ትዳር መግባት ምናልባት ከፋይናንሻል እጥረት ሊሆን ይችላል፣ ከቤተሰብ ግፊት ሊሆን ይችላል፣ ጫና ሊሆን ይችላል። በተለያየ መንገድ ሰዎች ትዳርን ቶሎ የመምረጥ ነገር አለ እና እንደሷ ግን በስህተት የተሞላበት ምናልባት አንዱን ለማምለጥ አንዱን ለማናደድ ብላ ምናልባት ወይ ገርል ፍሬንድ ወይ ቦይ ፍሬንድ ሊያዝ ይችላል። ግን እሷ ዘላ ትዳር ውስጥ ነው የገባችሁና ምናልባት ምን ያህል ዋጋ እያስከፍላት እንደመጣ አይታችኋል። ስለዚህ እናንተ ከእሷ ታሪክ ምን ተማራችሁ? ፕላስ ደግሞ በዚህ ችት እንዳልኳችሁ ከዚህ በኋላ አረብ ሀገር ሄዳ ሰርታ የመመለስ ሳይሆን በዛው የመቅረት ምናልባትም ረዘም ያለ ጊዜ ሰርታ የመመለስ ነገር ይኖራል። እዛ ሀገር ደግሞ ሄዶ መስራት በጣም ቀላል አይደለም፣ እንደምታውቁት ነው። ድካሙ ምን አለ። በዛ ላይ ደግሞ ሰርታችሁ የምትልኩት ገንዘብ እዚህ ምን ያህል ጥቅም ላይ ይውላል፣ ልጆቻችሁን ያሳድጋል፣ ለቁም ነገር ይውላል ብሎ ማሰብ ራሱ ራሱን የቻለ ነገር ነው። ምክንያቱም ማህበራዊ ሚዲያ ላይ እንደምታውቁት ነው፣ ብር ልኬ ቤተሰቦች የከዱኝ፣ ብር ልኬ እናቴ ከዳችኝ፣ ብር ልኬ አይ ወንድሜ ከዳኝ፣ ምንም ብር የለሽ ምን ምን አለኝ ብለሽ ነው የመጣሽው? ምናምን የሚሉ አይነት ነገሮች በዚህ ሰዓት ስለመጡ ማለት ነውና እናንተ ለዚህ እህታችን ምን አይነት ምክር ትሰጧት አላችሁ የሚለውን ነው። ምናልባት በእንደዚህ አይነት ሁኔታ እያለፋችሁ ልትሆኑ ትችላላችሁ በአንድም በሌላም መንገድ እና፣ ስለዚህ ለሌሎችም ወጣቶች ከ19 ዓመት ነፍስ ምንድን ነው ከ18 ከ19 ዓመት በኋላ እንግዲህ የራስን ህይወት ወደ መምራት የራስን ኑሮ ወደ መኖር ምናልባት ወደ ዩኒቨርሲቲም ወደ ስራም ወደ ምንም ስለሚኬድ ስለ ግል ህይወታችሁ ቴክ ኬር ለማለት ያክል ነው። ይህንን ይመስላል ታሪኩ። ስለተከታተላችሁን በጣም አመሰግናለሁ። ቻው